ሰላም ጤና ይስጥልኝ። የተከበራችሁ ተመልካቾቻችን፣ ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በቦሌ ክፍለ ከተማ በሳምንቱ የተከናወኑ አበይት ጉዳዮች ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ እንጋብዛለን። በቀዳማዊ ልጅነት እድገት ምንነትና የቀጥታ አልሚ ምግብ ድጋፍ ፕሮግራም ዙሪያ ለቦሌ ክፍለ ከተማ ተጠቃሚናቶች ስልጠና ተሰጠ። የቦሌ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት የቀዳማዊ ልጅነት ፕሮግራም አተገባበርን አስመልክቶ ከ11 ወረዳዎች ለተውጣጡና 280 ለሚሆኑ አዲስ ተጠቃሚዎች የግንዛቤ ማስጨባጫ መድረክ አካሂዷል። በስልጠና መድረኩ የቀዳማዊ ልጅነት ፕሮግራም አካል የሆኑት ማለትም የአልሚ ምግብ አገልግሎት፣ የህፃናት አያያዝና እንክብካቤ አገልግሎቶችን፣ ህጻናትን በጨዋታ ማስተማርና ሌሎች ተያያዥ ጉዳዮች ላይ ያላቸውን ጠቀሜታና ጠ ዙሪያ በዘርፉ ባለሙያዎች ገለጻና ማብራሪያ ተሰጥቷል። የቦሌ ክፍለ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ኢትዮጵያ ነጋጅ በስልጠናው ላይ እንደተናገሩት ፕሮግራሙ መተግበር በጀመረበት ባለፉት ሶስት ዓመታት የህጻናት አእምሯዊ፣ አካላዊና ማህበራዊ እድገቶች ላይ ከፍተኛ ውጤት እያመጣ እንደሚገኝ በመግለጽ የሚሰጠው ከአስር አይነት በላይ አልሚ ምግቦች በአግባቡ በመጠቀም የሕፃናትን የመቀንጨር መቀንነስ እንደሚገባ አስገንዝበዋል። በስልጠናው የተሳተፉ ተጠቃሚ እናቶች በበኩላቸው በድጋፉ እጅግ ደስተኛ እንደሆኑና ፕሮግራሙ ጭንቀታቸውን ያቃለለ መሆኑን በመግለጽ ምስጋና አቅርበዋል። የቦሌ ክፍለ ከተማ አስተዳደር ወጣቶችና ስፖርት ከሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት ጋር በመተባበር የአካል ጉዳተኞች የመሪነት ሚና በማጉላት አካታችና ዘላቂ ልማትን እናረጋግጣለን በሚል መሪ ቃል ሲካሄድ የቆየ አስራ አምስተኛው የአካል ጉዳተኞችና መስማት የተሳናቸው ስፖርት ፌስቲቫል የመዝጊያ ፕሮግራም በቦሌ ወረዳ አምስት በሃያ አራት ሜዳ ተካሂዷል። ስፖርታዊ ውድድሩ ከጥቅምት 22 እስከ 26 2018 ዓ.ም ሲካሄድ የቆየ ሲሆን በሰባት አካል ጉዳተኞች የስፖርት አይነቶች ማለትም በአትሌቲክስና በፓራ ኦሊምፒክ፣ ማስማት በተሳናቸው ጠረጴዛ ቴኒስ፣ በእግር ጉዳት ገመድ ጉተታ፣ ክብደት ማንሳት፣ ዳርት ዶሚኒስና ካርታ እና በሌሎችም ስፖርታዊ ጨዋታዎች 350 ስፖርተኞችን በማሳተፍ ሲካሄድ የቆየ መሆኑን ተገልጿል። የቦሌ ክፍለ ከተማ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ አንዳለም አሰፋም በስፖርት ፌስቲቫሉ መዝጊያ ላይ ባደረጉት ንግግር ለተሳታፊዎች ወረዳዎች፣ ለአካል ጉዳተኞችና መስማት ለተሳናቸው ተወዳዳሪ ስፖርተኞች እንዲሁም ባለድርሻ አካላት ምስጋናቸውን አቅርበው በውድድሩ አሸናፊ በመሆን በከተማ አቀፍ ፌስቲቫል ተሳታፊ ለሆኑ ስፖርተኞችን መልካም ዕድል እንዲገጥማቸው ተመኝተዋል። ኃላፊው አያይዘው የስፖርቱ ማህበረሰብ ስፖርታዊ ጨዋነትን በተግባ ባህር በማሳየት ለሀገራዊ ልማትና ብልጽግና ንቁ ተሳትፏቸውን እንዲያጠናክሩ ጥሪ አቅርበዋል። በመጨረሻም በውድድሩ ከየዘርፉ አሸናፊ ለሆኑ ስፖርተኞች የዋንጫ የሜዳሊያና የምስክር ወረቀት የተበረከተ ሲሆን በጥቅል ሽብርቅ ወረዳ ሰባት አስራ ሁለትና ወረዳ ስድስት ከአንድ እስከ ሶስት ያለውን ደረጃ በመያዝ የዋንጫ ሽልማት ተበርክቶላቸዋል። የውድድሩ ተሳታፊዎች በሰጡት አስተያየት አካል ጉዳተኝነት ሳይበግራቸውም በቀጣይ በየደረጃው በሚካሄሉ ስፖርታዊ ውድድሮች ውጤታማና ተወዳዳሪ በመሆን የበኩላቸው ሚና እንደሚወጡ አረጋግጠዋል። ሀገር በቀል ግጭት የመፍቻ እሴቶችን በማጎልበት ዘላቂ ሰላምን ለማስፈን በሚደረገው ጥረት ሴቶች ሚናቸውን በአግባቡ ሊወጡ እንደሚገባ ተገለጸ። የቦሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት ከብልጽግና ፓርቲ ቦሌ ቅርንጫፍ ሴቶች ክንፍ ጋር በመተባበር ሀገር በቀል የሰላም መቻቻል እሴቶችን ለትውልድ ግንባታ በሚል መሪ ሀሳብ ከአስራ አንዱ ወረዳዎች የተውጣጡ ሴቶችን የተሳተፉበት የውይይት መድረክ ተካሂዷል። በውይይቱ በመድረኩ ላይ የሰላም እና የግጭት አፈታት ምንነት አስመልክቶ ሰነድ ቀርቦ ውይይት የተደረገ ሲሆን በሀገር በቀል ግጭት መፍቻ ስርዓቶችን አለመግባባቶችን በማስታረቅ መግባባትን በማሳደግና ህዝቦች መካከል ያለውን ትብብር በማጎልበት ረገድ ወሳኝ መሆኑን የተገለጸ ሲሆን ሴቶች በሀገር በቀለ የግጭት አያያዝና አፈታት ዘዴዎች በመረዳት ለሰላም ሴት ግንባታ ያላቸው ሚና በአግባቡ መወጣት እንዳለባቸው ተገልጿል። የቦሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ አቶ መረድ አስፋው በውይይት ወቅት እንደተናገሩት ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦች ህዝቦች፣ ባህሎች፣ እምነቶችና ታሪኮች ባለቤት የሆነች ሀገር እንደመሆኗ መጠን ለዘመናት የሀገሪቱን ታላቅነት ጠብቆ የቆየው የህዝቦች አብሮነት መሆኑን ገልጸው ሴቶች ሰላም ለሀገራችን ልማትና አንድነት መጠናከር ያለውን ድርሻ ለትውልዱ በማስገንዘብ በባለቤትነት መንፈስ በመስራት ሁሉም ሴቶች ኃላፊነታቸውን ሊወጡ እንደሚገባ አስገንዝበዋል። የመድረኩ ተሳታፊዎች በሰጡት አስተያየት ሀገራዊ መልካም እሴቶችን ጠብቆ ለትውልድ በማስተላለፍ ሂደት ውስጥ ሴቶች ጉልህ ሚና እንዳላቸው በመግለጽ በተሰማራንበት የስራ መስክ ሁሉ ለትውልድ ግንባታ ያለብንን ኃላፊነት በአግባቡ በመወጣት በሀገር በቀል ሰላምና የአንድነት እሴቶች ላይ ትኩረት ሰጥተን እንሰራለን ሲሉ አረጋግጠዋል። የዜጎችን የኢኮኖሚያዊ ተጠቃሚነት ለማረጋገጥ አስተዳደሩ በትኩረት ይሰራል። የቦሌ ክፍለ ከተማ በአንድ ጀንበር ሁለት ሺህ ስራ እድል ፈጠራ ንቅናቄ መድረክ ተካሄደ። ከ250 በላይ ቀጣሪ ድርጅቶች እና 2000 ስራ ፈላጊ የክፍለ ከተማ ነዋሪዎች በተሳተፉ በዚህ ንቅናቄ መድረክ ቦሌ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ ወይዘሮ ኢየሩሳሌም አሰፋም ባደረጉት ንግግር ባለፉት የለውጥ ዓመታት ክህሎትን መሰረት ያደረገ የስራ እድል ፈጠራ እንቅስቃሴ አመርቂ ውጤቶችን ማስመዝገቡን አውስተው በ2018 በጀት የመጀመሪያ አራት ወራት ለ11839 ስራ ፈላጊ የክፍለ ከተማው የነዋሪዎች የስራ እድል መፈጠር መቻሉን አመላክተዋል። የአንድ ጀንበር የስራ እድል ፈጠራ ንቅናቄ ለሁለት ሺህ ወገኖች በተለያዩ መስኮች የስራ ዕድል የሚፈጥር መሆኑን ያስታወቁት ምክትል ዋና ስራ አስፈጻሚዋ ንቅናቄው ግቡን እንዲመታ በፈቃደኝነት ሰፉ ላደረጉ ባለሀብቶችና ተቋማት ምስጋና በማቅረብ በቀጣይም የወጣቶችና የሴቶች ተጠቃሚነት በላቀ ደረጃ ለማረጋገጥ አስተዳደሩ በትኩረት እንደሚሰራ ተናግረዋል። የቦሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መስፍን ኃይሌ በበኩላቸው ወጣቶችን ሴቶችና ሴቶች ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የቦሌ ክፍለ ከተማ አስተዳደር በስፋት እየሰራ እንደሚገኝ ገልጸው በዚህ ተጨባጭ ውጤቶችን እየተመዘገቡ እንደሚገኙ አመላክተዋል። የዛሬ ስራ እድል የተፈጠረላቸው ወገኖቻችን የስራን ክቡርነት ተረድተው በተሰማራችሁበት የስራ መስክ ጠንክራችሁ በመስራት ራሳቸውን መለወጥ ይጠበቅባቸዋል ያሉት አፈ ጉባኤው የስራ እድል ተጠቃሚዎች ከራሳቸው አልፎ ለቤተሰብና ለሀገር ጠቃሚ ዜጋ በመሆን የተጀመረውን የማንሰራራት ጉዞ ለማስቀጠል የበኩላቸው ሚና እንዲጫወቱ ጥሪ አቅርበዋል። የስራ እድል የተፈጠረላቸው የክፍለ ከተማ ነ ተሽከርካሪዎች እና ቀጣሪ ባለሀብቶች በሰጡት አስተያየት የቦሌ ክፍለ ከተማ አስተዳደር ስራና ሰራተኛን በማገናኘት የጋራ ተጠቃሚነትን ለማረጋገጥ መድረኩን በማመቻቸቱ ምስጋና አቅርበዋል። ከዚህ ቀደም በስደት የቆዩ እንዲሁም መንግስት ባመቻቻላቸው እድል ተደራቸው ሲሰሩ የቆዩ መሆናቸውን የገለጹት የቀጣሪ ድርጅቶች ባለቤቶችን አሁንም ላይ ከራሳቸው አልፎ ለሌሎች የስራ እድል ለመፍጠር መቻላቸውን በመግለጽ በንቅናቄ የመለመሏቸውን ስራ ፈላጊዎች በክህሎት በማብቃትና ብቁና አምራች ዜጋ ለማድረግ እንደሚሰሩ አረጋግጠዋል። ስራ ፈላጊ ሴቶችም በተፈጠረላቸው የስራ እድል በትጋት በመስራት ራሳቸውን፣ ቤተሰባቸውን ለመርዳት ዝግጁ መሆናቸውን ተናግረዋል።